እሺ ተመልካቾች እንዴት ናችሁ? አመታዊ የአይምኤፍና የወርልድ ባንክ ስብሰባ ተከናውኖ ነበር በዋሽንግተን ኢትዮጵያን በብሔራዊ ባንክና በገንዘብ ሚኒስቴር ተወካዮች ጋር አብራ ውይይቱ ላይ ተሳትፋ ነበር እና ተጨማሪ ብድር ከአይምኤፍ ጠይቃለች። እንግዲህ ከአይምኤፍ ብድር ከወሰደች እና ሪፎርም ማድረግ ከጀመረች ገና አንድ አመት ነው። ስለዚህ ሪፎርሙ ገና አንድ ዓመቱ ሆኖ ተጨማሪ ብድር እየጠየቀች ነው። ስለዚህ አይምኤፍ ይህን ብድር ይሰጣሉይ ሲሰጥ ደግሞ የትኞቹን ኮንዲሽኖች ይከተላል የሚለውን ሀሳብ ልሰጣችሁ እፈልጋለሁ። ነገር ግን ይሄን ታውቃላችሁ የተበዳሪዎች የመጨረሻ ሪዞርት የሚባለው አይምኤፍ ነው። ሌንደር ኦፍ ላስት ሪዞርት ነው የሚባለው። በዚህ ዓመትም አይምኤፍ ትኩረት ሰጥቶ የተወያየበት ሀሳብ ቢኖር በዚህ ሀሳብ ዙሪያ ነው። ቀጥተኛ የሚባለውን የብድር አማራጮች ሲያጡ የመጨረሻ ሊበደሩ የሚሄዱበት ሪዞርት ቢኖር አይምኤፍ ነው። ሌንደር ኦፍ ላስት ሪዞርት ነው የሚባለው። ስለዚህ ኢትዮጵያም ላስት ሪዞርቱ ላይ ሄዳለች። ይሳካ ላይሳካም ሀሳብ ሰጣችኋለሁ። የዚህ የፕሮግራማችን አጋር በብሔራዊ ባንክ ፈቃድ የተሰጠው የግል የምንዛሬ ቢሮ የሆነው ሩሃ ፎሬክስ ቢሮ ነው። ወደ ውጭ ሀገር መሄድ ለምትፈልጉ በተሻለ ዋጋ የውጭ ምንዛሬ ማግኘት ትችላላችሁ። እንዲሁም የውጭ ምንዛሬ እጃችሁ ላይ ያላችሁ ደግሞ በተሻለ ዋጋ መመንዘር ትችላላችሁ። የተሻለ ምንዛሬ ማለት ኢንቨስትመንት መሆኑን አውቃችሁ የሮሃ ፎሬክስ ቢሮን እንድትጎበኙ ይጋበዛችኋል። ካሳንችስ፣ ሳርቤትና ድሬዳዋ ባሉ ቅርንጫፎቹ በመቅረብ የተሻለ የምንዛሬ ዋጋ ማግኘት ትችላላችሁ። በ0991 332000 እንዲሁም በ0956 555333 በመደወል እንዲሁም የሮሃ ፎሬክስ ሊንኮችም የሶሻል ሚዲያ ሊንኮችን በመጠቀም አገልግሎት ማግኘት ትችላላችሁ። ይሄ የአይምኤፍ የመጨረሻ መበደር ሲቸገሩ ሀገራቶች ቀጥታ የሚባለውን ብድር ከሌላ ቦታ ላይ ሲያጡ የመጨረሻ የሚሄዱት አይምኤፍ ጋር ነው። የአይምኤፍ ብድር ግን የራሱ የሆነ ማህበራዊ እና ኢኮኖሚያዊ ችግሮችን የማባባስ አቅም አለው። የአይምኤፍ ብድር እንደው ሚባለው ሁለት ስለት እንዳለው ጎራዴ ነው የሚቆጠረው፣ እንደዚያ ይሉታል። በብዙዎች ይጠቀስ አደገኛ ነው ብድሩ። ይገኛል ግን አደገኛ ነው። ኮንዲሽኖቹ አደገኛ ናቸው። ግን ከአይኤምኤፍ እንዴት ነው ብድር የሚገኘው ኢትዮጵያም የአይኤምኤፍ አባል ነች ሼር አላት እዛ ውስጥ እንዲሁም ከመስራቾቹ መካከል ነች በጣም በሚገርም ሁኔታ የማታውቁ ካላችሁ ኢትዮጵያ የአይኤምኤፍን የመሰረቱት የመጀመሪያዎቹ 44 ሀገራቶች መስራች ነች ፈንድ ማድረግ ከጀመሩት መካከል ማለት ጥቂት ሀገራቶች በነበሩበት ጊዜ እንግዲህ አይኤምኤፍ የተቋቋመው በ1944 ነው የተቋቋመው ልክ ሁለተኛ ዓለም ጦርነት ሲጠናቀቅ አካባቢ ማለት ነው እና የዛን ጊዜ የመሰረቱት አርባ አራት ሀገራቶች ናቸው። ከአርባ አራት ሀገራቶች መካከል እንግዲህ በ1945 ማለት ነው። ኦልሞስት አርባ አራት ሲጠናቀቅ አርባ አራት ሀገራቶች ናቸው። ከዛ ውስጥ ኢትዮጵያ አንዷ ነች። ኢትዮጵያ አለች፣ ግብፅ አለች፣ ቻይና አለች፣ አሜሪካ አለች፣ እንግሊዝ አለች፣ ደቡብ አፍሪካ አለች። በጣም ብዙ ሀገራቶች አሉ፣ ሶቪየት ህብረትንም ጨምራችሁ። አሁን ላይ 191 አባል ሀገራቶች ደርሰዋል። ነገር ግን የመጀመሪያ ሲጀመር 44 ሀገራቶች አይኤምኤፍን አባል ሆኖ ሲጀምሩት ኢትዮጵያ አንዷ ነበረች። በዛ ወቅት ላይ እነዚህ 44 ሀገራቶች የተጣለባቸውን ኮታ ያሟሉ ነበር። ኮታ ይጣል ነበር፣ ካላቸው ኢኮኖሚ አቅም አንጻር፣ ካላቸው ጂዲፒ፣ ከንግድ ሁኔታቸው፣ ካላቸው ውጭ ምንዛሪ ክምችት፣ ዓለም አቀፍ ንግድ ላይ ካላቸው ተሳትፎ አንጻር፣ እንደውም በወቅቱ በነበራቸው የፋይናንስ አቅም፣ በዛ መሰረት ኮታ ይሰጣቸው ነበር። ኮታ በቀ ዚ ላይ አዋጡ። ምክንያቱም በ1944 ላይ አይኤምኤፍ ሲቋቋም ይዞ መነሳት ፈልጎ የነበረው በጀት ምን ያለው 88 ቢሊዮን ዶላር ካፒታል ይዞ ነው መነሳት ፈልጎ የነበረው። ስለዚህችን 88 ቢሊዮን ዶላር ለማሟላት ለየሀገራቶቹ ለ44ቱ ኮታ ተሰጥቷቸው ነበር። ሁሉም አዋጣው። አሁንም አዋጥተው ነው ያሉት። ሀገራቶች የየድርሻቸውን እያዋጡ ነው አይኤምኤፍ ውስጥ ድርሻ ያላቸው ከዛ ከ44ቱ በኋላ እነዚህ 191 ሀገራቶች የደረሱት፣ ሌላ ሀገር በመጣ ቁጥር ለአይምኤፍ ጥያቄ ያቀርባል ለአባልነት። ስለዚህ ነባር አባሎቹ ከሱ በፊት የነበሩ አባላቶቹ ፍቃድ ሲሰጡ እና የተቀመጠውን ኮታ ከከፈለ ካለበት ኢኮኖሚ አንጻር፣ ለምሳሌ በጣም ያደገች ሀገር የሚጠበቅባት ብዙ ነው፣ ደሀ ሀገሮች ደግሞ የሚጠበቅባት አነስ ያለ ነው። ከከፈለ አባል መሆን ይችላል። እነሱ አባል እየጨመሩ እየጨመረ እየጨመረ አይምኤፍ አሁን 191 ሀገራቶች አሉት። የ191ዎች ሼር ነው ሼር ካምፓኒ ነው እንደዛ ብላችሁ ቁጠሩት። የዛን ጊዜም ልክ በ1944 8.8 ቢሊዮን ዶላር ለመሙላት ኮታ ሲሰጣቸው ትልቁን ኮታ ይዛ የነበረችው አሜሪካ ነች። አሜሪካ 31 ከመቶ የሚሆኑን ድርሻ ይዛ ነበር። የዛን ጊዜ ወደ 2.75 ቢሊዮን ዶላር አዋጣለች አሜሪካ የመጀመሪያው ፈንድ ሲሰበሰብ ለአይ ኤም ኤፍ። አሁን ላይ አሜሪካ ያላት ድርሻ አሁን 2025 ኦክቶበር ላይ ባለው መረጃ ወደ 11.6 ከመቶ ድርሻ አላት። አሁን ያለው አይኤምኤፍ ላይ አሁን አይኤምኤፍ ያለው ካፒታል መጠን አንድ ትሪሊየን ዶላር ደርሷል። የማበደር አቅም በዛ ወቅት ሲመሰረት 8.8 ቢሊየን ዶላር ነበር። በዛን ወቅት ላይ ሁለተኛዋ ትልቅ ያዋጣችው እንግሊዝ ነበር፣ ዩናይቴድ ክንግደም ነበረች። 1.3 ቢሊዮን ድርሻ ነበረት። ሶቪየት ህብረት የዛን ጊዜ ገና ቀዝቃዛ ዓለም ጦርነት እየተጀመረ ስላልተጀመረ ሶቪየት ህብረት ነበረች እና 1.2 ቢሊዮን እንድታዋጣ ተጠይቆ ነበር። ነገር ግን እሱን ኮሚትመንት ውስጥ አልገባችም። ቻይና 550 ሚሊዮን አዋጣ ነበር። የዛን ጊዜ 6.3 ከመቶ ድርሻ ነበራት። አሁን ወደ 6.4 ከመቶ ድርሻ አላት። ፈረንሳይ 450 ሚሊዮን ወደ 5 ከመቶ ድርሻ፣ ህንድ 400 ሚሊዮን ዶላር 4.6 ከመቶ ድርሻ፣ ካናዳ 300 ሚሊዮን 3.4 ከመቶ ድርሻ ሌሎቹ ደግሞ አሁን ከዚህ ውጭ ያሉት ደግሞ 44ቱ ደሞ የሚያሟሉት ደግሞ በድምሩ 21 ከመቶ ይዘው ነበር። ኢትዮጵያ እዚህ ውስጥ ነበር የነበረችው። ለዛን ወቅት ለኢትዮጵያ የተሰጣት ኮታ በ1945 እንደ አውሮፓ አቆጣጠር ለኢትዮጵያ የተሰጣት ድርሻ 3 ሚሊዮን ዶላር እንድታዋጣ ነበር። ኮታዋ 3 ሚሊዮን ዶላር ነበር በወቅቱ በ1945። ኢትዮጵያ ፔግ ያደረገችው ገንዘቧን ከፓውንድ ጋር ነበር፣ ከእንግሊዝ ፓውንድ ጋር ነበር። ግን ያው ባይ ዲፎልት ዶላርም ነበረ እና አንድ የአሜሪካ ዶላር ሁለት ብር ከ48 ሳንቲም አካባቢ ነበር ይመነዘር የነበረው። ስለዚህ በዛ ወቅት ላይ ኢትዮጵያ ማዋጣት የነበረባት ወደ 7.44 ሚሊዮን ብር ነበር ወይም ወደ 3 ሚሊዮን ዶላር ይጠበቅባት ነበር። እንደዚህ እያዋጡ ነው ሼር የገቡት። አሁን የኢትዮጵያ ሼር 0.06 ከመቶ ነው አይኤምኤፍ ላይ ኢትዮጵያ ያላት ሼር ማለት ነው። በየአመቱ የሼር መዋጮ አለባቸው የዛን ጊዜ የተቀመጠላት 3 ሚሊዮን ነው። አሁን ከ300 ሚሊዮን ዶላር በላይ ኢትዮጵያ ለአይምኤፍ ኮታ አለባት። አሁን እንደዚህ ከሆነ የተመሰረተው ከየት እያመጣ ነው የሚያበድረው ታዲያ የሚለው ጥያቄ መነሳተው አይቀርም። አባላ ሀገራቶቹ ባላቸው ሼር ወደ አይምኤፍ ኮንትሪቢዩት ያደርጋሉ። ስለዚህ የአባላ ሀገራቶችን ገንዘብ ነው የሚሰበስበው አይምኤፍ። እሱን ነው የሚያበድረው፣ በወለድ ነው የሚያበድረው ትልልቆቹ ሀገራቶች ያላቸው ድርሻ ትልልቅ ስለሆነ እንዳበዳሪ ነው የሚታሰቡት። በቃ አበዳሪ ናቸው። ከ191 ሀገራቶች ውስጥ ትልልቅ ኢኮኖሚ ያላቸው ሀገራቶች እንዳበዳሪ ናቸው። ግን አይኤምኤፍ ኦርጋናይዜሽን ሆኖ ነው የሚያበድርላቸው። ቀላል የሚባል አይደለም። እነዚህ ሀገራቶች ያዋጡትን ለደሀ ሀገራቶች፣ መካከለኛ ገቢ ላላቸው ሀገራቶች ያበድራሉ። ካበደሩት ውስጥ ወለድ ይቀበላሉ። የወለዱን ትርፍ ደግሞ ለየባለ ድርሻ ሀገራቶቹ ይሰጣሉ። የሚገርማቸው በ2024 50 ሀገራቶች የማበደር ስታተስ ያላቸው ሀገራቶች አምስት ቢሊዮን ዶላር ከወለድ አግኝተዋል ከአይኤምኤፍ ብድር ወለድ ማለት ነው። ይሄን ነው የሚያበድሩት። ስለዚህ ደግሞ የሚያበድሩበትን መጠን የሚበደሩበትን መጠን ሀገራቶቹ ካላቸው የገንዘብ ልክ መጠን ነው። አይኤምኤፍ ውስጥ ምን ያህል ገንዘብ አላቸው ነው ሁሉም ሀገራቶች። ለምሳሌ ኢትዮጵያ 3 300 ሚሊዮን ኮት ኮታ አላት አይኤምኤፍ ውስጥ አሁን ማለት ነው። እሱ ወደ ስፔሻል ድሮይንግ ራይት የሚባል መጠን አለ። ምን ማለት ነው? በዶላር ሳይሆን የሚሰላው ሌሎች ሀገራቶች አሉ። የሌሎች ሀገራቶች ከረንሲ አለ። አይኤምኤፍ የሚጠቀምበት ዶላር አለ፣ ዩሮ አለ፣ ፓውንድ አለ፣ የቻይና ገንዘብ አለ፣ የጃፓን የን አለ። የእነዚህን ኩሚሌቲቭ ይሰራና ስፔሻል ድሮዊንግ ራይት ነው የሚባለው። እሱ አንድ ስፔሻል ድሮዊንግ ራይት የሚባለው አማውንት ከዶላር አንጻር 1 ነጥብ 36 ዶላር ነው። በዚህ ተመን ያስቀምጣል። አሁን ባላቸው አቅም ነው ሀገራቶች የሚበደሩት መበደር የሚችሉት፣ ብዙ ብዙ ያስቀመጠ ብዙ ይበደራል እንደማለት ብላችሁ አስቡት። አይኤምኤፍ እንግዲህ እስካሁን ለ86 ሀገራቶች ብድር ሰጥቷል። ወደ 162 ቢሊዮን ዶላር አበድሯል ማለት ነው። አሁን ኦክቶበር ላይ ከቀረበው አመታዊ ስብሰባ ላይ ያለ ዳታ ነው ማቀርብላችሁ 162 ቢሊዮን ዶላር አበድሯል። ሶስት ትልልቅ የሚባሉ ተበዳሪዎች ትልልቁን ድርሻ የሚይዙት አንደኛው አርጀንቲና ነች፣ ሁለተኛው ዩክሬን ነች፣ ሶስተኛ ግብጽ ናቸው። ትልቅ መጠን ወሰዱ የሚባሉ አርጀንቲና ወደ 57 ቢሊዮን ብድር ወስዳለች፣ ወይ ደግሞ ብድር ተፈቅዶላታል። ይሄ በቃ የውጭ ምንዛሬ ክምችት በማጣቷ ዋጋነት ከፍተኛ በመሆኑ ከፍተኛ እዳ ስለነበረባት 57 ቢሊዮን አይ ኤም ኤፍ አብድሯል። ሁለተኛው ዩክሬን ነች። ያው ጦርነት ውስጥም ስላለች ወደ 14 ቢሊዮን ዶላር የወሰደችው ዩክሬን ነች። ግብጽ ወደ 9 ቢሊዮን ነው ክምችትም ስለጠፋ ዋጋነትም ከፍተኛ እዳ ውስጥም ስለነበረች ወስዳለች። ኢትዮጵያ ከአይምኤፍ ብዙ ከተበደሩ ሀገራቶች መካከል 14ተኛ ደረጃ ላይ ያለችው ኢትዮጵያ ነች ከ86 ሀገራቶች መካከል ኢትዮጵያ እንግዲህ ከአይምኤፍ ብድር የወሰደችው ወደ 2.17 ቢሊዮን ዶላር ነው አሁን እንኳን የአራት ዓመት ኤክስቴንድ ሎን ወስዳለች። ወደ እንግዲ አልወሰደችም ቃል የተገባ ነው ከስሩ ወደ 3.4 ቢሊየን ዶላር ነው። ከዛ ውስጥ ወደ 1.87 ቢሊዮኑን ተቀብላለች። ሌላው ግን በአራት ዓመት ውስጥ እየታየ የሚለቀቅ ነው። እንደዚያ ብድሮች በሦስት ከመቶ ወለድና በአስር ዓመት ውስጥ የሚከፈል ነው። አንድ አራት ዓመት ደግሞ የእፎይታ ጊዜ አለበት። ነው አይኤምኤፍ አሁን የማበደር አቅሙ አንድ ትሪሊየን ዶላር ደርሷል። እስከ አንድ ትሪሊየን ዶላር ካፒታል አለው የማበደር አሁን ኢትዮጵያ አባል ስለሆነች ነው አይኤምኤፍ ላይ ሄዳ ብድር የምትጠይቀው ማለት ነው። የመጀመሪያው ፖይንት እሱ ነው። ሪፎርም አድርጋ ብድር ከወሰደች በኋላ ተጨማሪ ብድር እየጠየቀች ነው። 3.4 ቢሊዮን ዶላር ጠይ ተፈቅዶላት ነበር። ነገር ግን ከአንድ ዓመት በኋላ አሁን ይጨመርልኝ ብላ እየጠየቀች ነው። ሊፈቀድላት ይችላል ወይ ካላችሁኝ አዎ ሊፈቀድላት ይችላል። ግን የተወሰኑ ፖይንቶች አሉ። ሊፈቀድ ይችላል እንድንል የሚያደርገን አንደኛው ሶስት ነጥብ አራት ቢሊዮን ወስዳ አንድ ዓመት ፐርፎርማንስ እያሳየች ነው። ሪፎርሙ ላይ ያላት ውጤት አይ ኤም ኤፍ ፖዘቲቭ ነው የሚመለከተው። ብዙ ሪፖርቶች ላይ ካያችሁ ዋጋ ንረት እንደቀነሰ ነው የሚያስበው። የእሱን ሪፖርት ይወስዳል። ፖዘቲቭ ሊን የሚወስደው ኤክስፖርቷ እያደገ እንደሆኑ በተለይ ወርቅ፣ ቡና እያደገ መሆኑ ነው የሚገመግመው። የፖሊሲ ለውጡንም እየተገበረች ፍሎት፣ ለምሳሌ በገበያ ወስናለሁ ብላለች። ምንዛሬ በገበያ ነው የወሰነችው የታክስ መጠንን ለማሳደግ የታክስ አዋጆችን ማሻሻል በጣም ብዙ እርምጃዎችን እየተመለከተ ነው። የታሪፍ ማስተካከያዎችን እየተመለከተ ስለሆነ ሪፎርሙ ላይ አወንታዊ ውጤት አላት ብሎ ስለሚያምን አወንታዊ ውጤት ካለ የማበደር እድል ይኖረዋል። ብዙ ጊዜ ሪፎርም ያደረጉ ሀገራቶች ድጋሚ ብድር ሲጠይቁ የመጀመሪያውን የተበደሩትን ከ20 እስከ 50 ከመቶ ይፈቅዳል። እንደዚህ አይነት አሰራሮች አሉ። የመጀመሪያው እሱ ሁለተኛው የእዳ ሁኔታዋ ነው። አሁን ብድር ይሰጣታል አይሰጣትም፣ ይጨምርላታል አይጨምርላትም የሚለው እንድንመለከት የሚያደርገው ኢትዮጵያ እዳ ጤነኛ ባለሆነ ሁኔታዎች ውስጥ እንዳለ ራሷ የሚፍም አቅርቧል። ነገር ግን ከቡድን ሀያ ሀገራቶች ጋር ድርድር ውስጥ ነች፣ ስቲል ያልቆመ ድርድር አለ። ከቦንድ አበዳሪዎች ጋር ስቲል ድርድር ውስጥ ነች። ስለዚህ ይሄ ድርድር በጤነኝነት የሚፈታላት ከሆነ የእዳ ጫኗ ቀንሷል። ስለዚህ ተጨማሪ ብድር ብንሰጣ ጤነኛ ነው ብሎ ያምናል ብዬ አስባለሁ። ሶስተኛው ቅድመ ሁኔታዎችን ትቀበላለች ወይ ነው። ኮንዲሽናሊቲ የሚባለው ሀሳብ ደግሞ እሱ መሰረታዊ ነው። መጀመሪያም ኮንዲሽን ወስዳ ነው ብድር የወሰደችው 3.4 ቢሊዮኑ ስትስማማ አሟላለሁ ያለችውን ሪፎርም ተቀብላ ነው። ስለዚህ እሱን ሪፎርም ማስቀጠል ግዴታ ነው። አሁን ደግሞ በተጨማሪነት ደግሞ በፊት የታለፉ ከነበሩ ሲሬ ሲሆኑ ኮንዲሽኖች መኖራቸው አይቀርም። ተጨማሪ ብድር የሚሰጥ ከሆነ ለምሳሌ እስከ 50 ከመቶ እንኳን ብንል እስከ 1.5 ቢሊዮን ዶላር ሊፈቅድ ይችላል ማለት ነው እዚህም ብንጨምረ ወደ አምስት ቢሊዮን ሊደርስ ይችላል። ጠቅላላ የዳመጠ ነው። ስለ ተጨማሪ ትልቅ ብድር የሚሰጥ ከሆነ ቀድማ የተስማማችውን እየመራች ያለችውን መቀጠል አለባት። ለምሳሌ ጥብቅ የገንዘብ ፖሊሲን፣ ዋጋ ንረትን የመቀነስ የገቢ መጠንን ማሳደግ፣ ድጎማን ማስተካከል። ድጎማ አንሶ አይልም፣ ነገር ግን መንግስት ወጪ መቀነስ ስላለበት ከወጪ ከመቀነሻ መንገዱ ደግሞ ድጎማ ማንሳት ነው። እሱ ሊሆን ይችላል። የብሔራዊ ባንክ የገለልተኝነት ጉዳይ ሊሆን ይችላል። ተቋማቶችን ወደ ግል ማዞር ሊሆን ይችላል። ደግሞ የውጭ የፋይናንስ ሴክተሮችን መፍቀድ ይቀር በሙሉ እነዚህም ፐርፌክትሊ እንድተገብር ኮንዲሽን ሊቀመጥባት ይችላል። ስለዚህ ይህንን ካደረገች ብድሩን የመልቀቅ ዕድል አለው። ምክንያቱም ከዚህ ቀደም ብድር ሪፎርም ውስጥ ከገቡ በኋላ ከተበደሩ በኋላ ተጨማሪ ብድር የወሰዱ ሀገራቶች አሉ፣ እዛው ሪፎርም ላይ ያሉ ለምሳሌ ጋና 2019 ላይ 918 ሚሊዮን አስፈቅዳ ነበር። አሁን ኢትዮጵያ 3.4 ቢሊዮን እንዳስፈቅደችው ነገር ግን የኮቪድ በዛ ወቅት ተነስቶ ስለነበር ጫና ስለነበረ ከኦልሞስ ከሁለት ዓመት በኋላ 201 ላይ ተጨማሪ አንድ ቢሊዮን ጠይቃ ነበር፣ ፈቅዷል። ያሚፍ የመጀመሪያ አፈጻጸም ታክስ ሪፎርምን አሻሺ ይህ ማሻሻል አለብሽ የሚል ኮንዲሽን አስቀመጠ፣ ግን ፈቅዷል። ኬንያም 2018 ላይ 1.5 ቢሊዮን ዶላር ተፈቅዶላት ነበር። የዛንም ወቅትም ለብዙ አፍሪካ ሀገራቶች ችግር እንደነበረው ኮቪድ መጣ። 2020 ላይ ተጨማሪ 739 ሚሊዮን ዶላር ጠይቃ ነበር፣ እዳ ለማቃለል እዳ ከፍተኛ ስለነበረ የዛን ጊዜ ፈቅዷል። ሞዛምቢክም 2017 ላይ 400 ሚሊዮን ዶላር አስፈቅዳ ነበር። ኮቪድ በነበረ ወቅት ላይ ወደ 280 ሚሊዮን ዶላር ጠየቀች። የዛን ጊዜም መርምሮ ወደ መፍቀድ ነው የመጣው። ፓኪስታን በጣም ብዙ ሀገራቶች፣ ፓኪስታንም እንደዛው 2019 ወደ 6 ቢሊዮን ዶላር ካስፈቀረች በኋላ 2023 ድጋሚ ወደ 3 ቢሊዮን ጥያቄ አቅርባ ተፈቅዶ ነበር። የኡጋንዳም ተመሳሳይ ነው። ከኮቪድ በኋላ 201 ላይ አንድ ቢሊዮን አስፈቅዳ ደግሞ ከሁለት ዓመት በኋላ ደግሞ 120 ሚሊዮን ጠይቃ አስፈቅዳለች። ሪፎርም ውስጥ እያሉ ይጠይቃሉ። የተለመደ ነው። ኮንዲሽኑን ያቀርብና መጀመሪያ ከተፈቀደላቸው ከ20 እስከ 40 ከመቶ ባለው ውስጥ የመጀመሪያ ዙር የተሰጣቸውን ብድር ይፈቅዳል። ጥያቄ ካቀረው አሁን ኢትዮጵያ ጥያቄ አቅርባለች። ደሞ አይ ኤም ኤፍ ይገመግማል። እሱ ግምገማ ከአራት እስከ ስድስት ወር የመፍጀት እድል አለው። ደግሞ ከመፍቀዱ በፊት ደግሞ ጠበቅ ያለ የመስክ እይታም ኢቫሉዌሽንም ያደርጋል። ኢትዮጵያ ውስጥም በተመሳሳይ እንደሱ ሊያደርግ ይችላል። የወለድ መጠኑ የተለመደው ነው እስከ ሶስት ከመቶ በጣም ዝቅተኛ ገቢ ያላቸው ሀገራቶች ስለሆነ ኮንሴሽን አለው። ከዜሮ እስከ ሶስት ከመቶ ወለድ ጠብቆ ሊያበድር ይችላል። ስለዚህ በሴስሌ ካየነው ኢትዮጵያ እስከ አንድ ነጥብ አምስት ቢሊዮን ዶላር የሚሆን ተጨማሪ ብድር የማግኘት እድል ይኖራታል። ግን ኮንዲሽኖቹ ጠበቅ ማለታቸው ደግሞ አይቀርም። ተጨማሪ ብድር ከሰጠ ትመልሳለች የሚለውን ጋራንቲ ስለሚፈልግ ጠበቅ ማለቱ አይቀርም። ይህም መረጃ ለእናንተ ለማቅረብ ነው። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚስ ቢዩ ላይ ልትልኩልኝ ትችላላችሁ። ለነበረን ቆይታ በሙሉ ከልብ ከልብ አመሰግናለሁ። መልካም ቀን።